ቤተዘቦቼ ዛሬ የሶፋ ማደስ ቀን ነው። ያው የኔን ሶፋ የማታቁ የለም ሌዘር ነበረ። ሌዘሩ ለስምንት አመት ነበረ ያገለግለን። በጣም ነበረ ያስጠላኝ። ያው የሲፒ እናቶች ቤት ውስጥ ስንቀመጥ ገንዘብ እጃችን ላይ ከሌለ በጣም ነው የሚደብሮ፣ በጣም ነው የሚጨንቆ። ይህም በትዕዛዝ ነው ያሰራው። ጣውላው በጣም ያምራል። ጣውላ ቆንጆ ጣውላ ነው፣ ግን የተላላጠ ጨርቁ ጨርጉ እንዴት እንደተላላጠ እንዴት እንደማያስጠላ እንዴት እንደ ቆሾሼ በቃ ሁሌ ነበረ ለመቀየር ሁል ጊዜ ብዙ ጊዜ በጣም ምኞት ነበረኝ። በጣም በጣም ማለት ነው እና እግዚአብሔር ረዳኝና ዛሬ ለማሳደስ ያው በቃ እግዚአብሔር ይመስገን። ሰው እንሆንን እግዚአብሔር አምላክ ባርካቸው። ያው በሴቶች የሚመራ ግሩፕ ነው። በቲክቶክ ላይ በጌት እህቶቻችን የተቋቋመ ለአመት ባር ማዋያ አስር አስር ሺህ ብር ሰጡኝ። እና ከዛ በኋላ በዚህኛው መልክ ው እያሳቁኝ ነው። እዚ ጋር ሰው በጣም ነው እየሳቁ ያለውት። እና ይህንን በቃ እንዴት እንዳስጠላኝ እንዴት እንደጠላው እንዴት እንደጠላው እግዚአብሔርን በቃ እንዴት እንደሆነ በጣም ወደዚኛው ጋር በትንሹ በአካባቢያችን ባለ ነው ነገር ያው አእምሮአችን ማሳደስ አይደለ ይውት ቆሻሻ እንዴት ስማ ቤት ውስጥ ነበር አይደል? ያው ይውት እንዴት እንደሚያስጠላ ማለት ነው። እና በጣም ነው ያስጠላ። ሁሉም ጊዜ ያለው ቀና ያለው እንዴ በቃ እንትናለው ከላው ላይ አዋራዎቹን ላራግፍና ድጋሚ አራዋራ እንዳይሆን ዳለ በቃ ጣውላ። በጣም እግዚአብሔር ኮምቦርሳቶ አይደለም ጣውላ ነው። በጣም የሚያምር ደስ የምል እንትን ነበረ። እንትንነቱ ከሌዘሩ ውጭ በስተቀር ከዛን መጨረሻ ፍኒሺንጉን ስታዩ ደግሞ እንዴት እንኳንም የባፍናት ይሄ ነው እንዴ ሶፋው ትላላችሁና፣ ድንገት ነው ይመጣልኝ። ከቤት ሳያወጡ ማንሳት ነበረብኝ። ሳላስበ ድንገት ቆይ ለቤተሰቦቼ ለምን እያሳየው አልሰራም ብዬ መጣው ወደዚህኛው። በቃ ከዛን መጣው ይኸው ለእናንተ ጨረስኩት፣ አየሁት። በትንሽ ነገር የራሳችን ማስደሰት እንችላለን። የግድ ብዙ ብር መውጣት የለበትም። በግድ ውድ መሆን የለበትም። በዚቹ በትንሿ እነዚች ጸዳ አድርጎ ትም ብሎ ራስን አእምሮ ማሳመን ይቻላል፣ እና የግድ መቶ ሺህ የምንሽ መግዛት የለም። ደግሞ ከመቶ ሺህ የሚያስንቅ ሶፋ አድርጌ እንዴት እንደምንሰራ ታያላችሁ። የመጨረሻውን ፊኒሺንግ የመጨረሻውን ፊኒሺንግ ለማየት ላይክ አድርጉ ሼር አድርጉ። ወገኖቼ ቤተሰቦቼ፣ አበረታቱኝ እስቲ። የባፍና አንቺ እኮ ጎበዝ ነሽ ትችያለሽ በሉኝ። ውድና የተከበራችሁ ቤተሰቦቼ፣ የቡዬ ቤተሰቦች ዛሬ ምንድን ነው የምትሰሪው፣ ምንድን ነው የምታረጊው ብትሉኝ፣ ሁልጊዜ አንዳንድ ነገሮች አይደለም ማውራት። እቺ ነገር እዚች ጋር ያለችዋል። እስቲ እችኛውን ነገር ማለት ነው እና ለምን ለቤተሰቦች የሚያሳየው አልሰራም? ለምን በብር ይወጣል ነው። በተለይ የሲፒ እናቶች ለእኛ ቆንጆ ነገር አያምረንም። ስለሚያምረን ቤታችን ውስጥ ባሌ ነገር፣ ለምሳሌ ቤታችን ውስጥ በምናደርገው ነገር፣ በምንሰራው ነገር ቤታችን በትንሹ ማሳመር፣ የግደኛ ወትን ብር ሰርተን አናመጣም፣ የምንፈልጎን አንገዛም። የምንፈልገውን አይነቶች የምንፈልገውን የምንፈልገውን ልብስ ያንለብስ እንችላለን። የምንፈልገውን ሶፋ ልናገኝ ያንችልም። ለምን ፋይናንሻሊ በጣም እንትን እንላለን። እና ስለዚህ ምንድን ነው ማድረጊያ ምን ልታደረግ ያሰብ ሺ ባብናት ብላችሁ ትጠይቁኝ። ይሄኛው ቤታችን ውስጥ በቃ በተለያየ መንገዶች የሚጠፉ የተቆራረጠ ሶፋ እንትኖች አለው አደለ? አይ ልጅ ከልጅ ጋር ማውራት እኮ ልጅ ስጋት ለኛለች። ይሄኛውን እንዲህ እንቆራርጥና እንትኑም ማለት ነው። ይሄ የሶፋ ትራስ ጨርቁ እንትኑን ምን አደረኩ መሰላችሁ? ሶፋዬ በጣም አረጄ ከመጠን በላይ ማለት ነው አረጀ እና ከዛን ሶፋ ማስቀየር ልገዛ ብዬ አሁን ሶፋ ለመግዛት ቢያንስ በስልሳ ሺህ ሰባ ሺህ ምናምን ነው የሚሉትና ትንሹ ትንሽ የተባለችው በጣም ትንሽ የወረደ የሚባለው አንቺ ቀልድ ተይ ቀልድ ተይ። ያና ከዛ የወረደው ራሱ ስንት ነው? አርባ ሺህ ነው። እኔ አርባ ሺህ የለኝም አባቴ። ለዛ ምን አደረግኩት? ይሄንን የራሴን እንትኑ ይሄ ትራስ ጨርቋ ብቻ ለመግዛት ስንት ብር እንደምሉ። ቤት ውስጥ ያለው ትራስ ጨርቆች የተበጣጠሴ እንትኖች አሉ። ከዛ ጨርቁን መስፋት ከዛን ችን ከጨርቁ ውስጥ ምን ማድረግ መጠቅጠቅ እንጠቀጥቅና ከዛን ሰፍቼ አሳምሬ አሳያቸዋለሁ። በእውነት ራሳችን ማስደሰት እንችላለን። ከዛን ጨርቁ መግዛት ከዛን ጨርቁ መግዛት ነው እና ዛን ዲዛይነርም ስለሆንኩ ትንሽ ዲዛይኖችም ስለምሞካክር ራሴው ሰፋት አለው በስባጎ ይገዛና በስባጎ ጨርቅ ይሰፋል። ይሄ እንደዚህ አንደኛ ንጹ ቦኝ ነው እየፈተትኩበት ያለው ሁለተኛስ ለምን ዲዛይን ሁሉ የበዛችሁ ብቻ አይቼ ምኖሩ በራሴ ይሄ እንደዚህ ጨመርኩ አደለ እዚህ ውስጥ። ከዛ ልችን ሳፍ ብቻ አሳያቸዋለሁ። አሁን ለአሁኑ ልንበር በመሀል ነው የመጣልኝ። ሶስት ሞቶች አሉ እስካሁን እዚህ ጋር ሶስት ከዛ አራተኛ ልጀምር ነው ማለት ነው፣ ጨርሼ የመጀመሪያውንም ሶፋ እንዴት እንደሆነ ጨርቁ ማሰፋትና ጨርቁ መወጠት ነው። የመቶ ሺ የሚያስንቅ ሶፋ ለምን በራሳችን በትንሽ ብር ብዙ ብር በማይጨርስ በትንሹ በአካባቢያችን ባለው ነገር እንትን እንልና ራሳችንም ባለ ነው እንትን መጠቀም እችኛውንም እያስለመርኳት እኮ ነው። ምን ተማርሽ? በዚህ ስጋ ስጋ እቺ ስጋ ማራት አረጌታ የስጋ ብር አይደለም የስጋ ብር እኮ ተሰጥቶ ነበር የስጋ ብሩን እዚህ ላይ ስላደረግኩት እንደ ስጋ እንደዚህ እየቆረጥኩት ነው አንቺ ፍላ ዩቱብ አይወድም በደራሽ እና ይሄኛው ስንት አወጣው አራት አወጣው ሶስት ነው ስለዚህ ትራስ ጨርቆ የማንበርከከውን የቡጋ የተገባ የተገባ አለ የወደቃችን ከእዛ እንደዚህ እያደረግን ራሳችን በራሳችን ማጌጥ እንችላለን፣ እና ሰፍቼ ስጨርስ እንመለሳለን። እሺ ውዶቼ ቤተሰቦቼ፣ ተመልሽ የመጣው ያው ይኸውና፣ ቅድም እንደነገርኳችሁ፣ መግባችን ላይ እንዳወራውላችሁ እኔ ሰው ነው ሰው እንሁን ግሩፕ በቲክቶክ የምንተዋወቁ ለአመት ባል የባፍናት ለይባፍናት ብቻም ሳይሆን ለአንድ አስራ ምናምን ሰው ብለምንሆን ሰዎች አስር ሺህ ብር ለአመት ባል ማዋያ ብሎ ሰጡን። እሱን ስሰጡን የባፍዬና ደግሞ ቤት ብዙ ጊዜ በእውነት ይጨንቃል። በተለይ አዲስ ነገር ሴቶች የሆናችሁ እናት የሆናችሁ ሰዎች ይገባቸዋል ሴት ቤት ውስጥ የሆነ ነገር ለውጥ ማየት ትፈልጋለች ለውጡን ለማድረግ ደግሞ እጇ ላይ ምንም የለም ገንዘብ የለም ብር የለ የምታደርገው ስለሌላት ብቻ ነው እንጂ ቤቷ ላይ የሆነ ዲዛይን መቀየር ትፈልጋለች ከዛን እነሱ ስሉን ለእጃቸው ጨርቆቹ ምኖቹ ምኖቹ አንድ ላይ ይኸውና በቃ ማለት ቤቷ ላይ ዲዛይን ማድረግ ትፈልጋለች መለወጥ ትፈልጋለች፣ ማየት ትፈልጋለች። ግን ያው ቤት ውስጥ ስለምንውል አንዳንዴ እ የምንሰራው የምናገኘው ነገር ስለሌለ ሴት ደግሞ ለቤቷ እንዴት ማች እንደሆነች ታውቃላችሁ። እና ያው እያስጠላኝ ነበረ ምኖሮ በእውነት ለአንድ አመታት በጣም ነበረ ሲያስጠላኝ ነበረ። ቲክቶክ ላይ እስቲ ስፖንሰሩ ነኝ ወይም ደግሞ ሶፋ መቀየር አዲስ መቀየር ፈልጋችሁ መስጠት የምትፈልጉ ብዬ የሆነ ቪዲዮ አጭር ሰርቼ ነበረ። ከዚያን ስል እኔ ሰው ማደስ እኮ ይቻላል። ለምንድን ነው ማታሳድሽ ምናምን ብሎኝ እንትን አሉኝ። ከዛም በኋላ ሰዳነች ምናረገች ቀኖቹን ጠብቃ እግዚአብሔር በረዳኝ ጊዜ ልክ ሰው እንሁን አስር ሺውን ስሰጠኝ በዚህ ላይ ያዋልኩት። ቅድም ደግሞ ስቆራርጥ የነበረው ትራስ ጨርቆቹን፣ እነዛ አንዱ ትራስ ጨርቅ አምስት መቶ አምስት መቶውን ሰባት ጊዜ ከምታረጉ ጨርቁን ስፋልኝ አልኩት። ሰውዬው እራሱ እየገረመው ነበር። ሰሪው ሲሰራልኝ የነበረው የሴቶች ማይንድ በቃ ይርቆ ሄዳልኩ በቃ የሚገርም ነው እያለኝ፣ እዛም በሱ መሰረት አቆራረጥኩት። ወይ ቁርን ማቆራረጡን አይታችኋል፣ እንዴት እንደቆራረጥኩና ትራስ ጨርቁን በዚህኛው መልክ በአምስት መቶ ብር ከምገዛ የራሱን የማች አድርግ እና ጨርቁን አርግልኛል በዚህ መልክ አሰራውት እላችኋለሁ በትንሹ ብር በራሳችን በእጃችን ላይ ባለችው በምናገኘው ራሳችንን እናስደስት ችላለን። በተለይ የሲፒ እናቶች የኦቲስቲክ ልጆች ያላችሁ እናቶች የሆነ የሆነ ነገር ለውጥ እንፈልጋለን እጃችን ያለው ነገር ግን ለውጥ እንድናደርግ ስለማይመች ነው እንጂ በዚህኛው መልክ ተጠቀሙ እላቸዋለሁ። ወዳቸዋለሁ። ያው ያለኝን የቤትን አሳየዋቸው። እግዚአብሔር ደግሞ ለፋሲካ ሌላ ስፖንሰር ያመጣል የራሱ ዛሬ ምንድን ነው ቀኑ ዛሬ ሮብ ነው። እስከዛ ድረስ ምን አውቃለሁ ምን አውቃለሁ ለበጉም እግዚአብሔር ያመጣል። ካላመጣም በዚኛው መልክ ተደስቼ ትማትሜን ቅርጬ በልቼ ወድ ጠገብኩ አይልም እባክሽ፣ ሁሌ ይበላል። ሁሌ ይበልቶ ወድ ጠገብኩ ስለማይል በዚኛው መልክ በዚህ ፋብዬ አምሮዬን አስደስቼ ለልጆቼ ይገዛለሁ። ካልሆነ እሸውዳቸዋለሁ በዚህ መልክ አሳደስኩ እላቸዋለሁ። ሰላማችሁ ይብዛ። ላይክ ሼር አድርጉ። ቤታችን ስለ ሲፒ ወይም ደግሞ ስለ አምሮ እናወራለን እና በዚህ ላይ በዚህኛው ላይ ዚህ ቤት መታችሁ ፎሎ ስታረጉ ሰብስክራይብ ስታረጉ ብዙ ሰዎች እንደምትረዱ ብዙ ሰዎች ጋር እንደርሳለን እና ቤቱን ሰብስክራይብ አድርጉ። ቤቱን ሰብስክራይብ አድርጉ። ይሄን